አድነው አገው እባላለሁ። የራያ ቆቦ ወረዳ ዋና የነር ጽህፈት ቤት ኃላፊ ነኝ። አሁን የምንገኘው በፌዴራል ሲያሯሽ የገንዘብ ድጋፍ የሚገነባው የመንደፈራዊ ንጹህ መጠጥ ውሃ ግንባታ ላይ ነው ያለነው። ለዚህ አጠቃላይ ያለውን የወረዳ አመራሩ ጉብኝት እያደረገ ነው። ግንባታውን በተመለከተ ምን ላይ ደረጃ ነው ያለው የሚለውን ከግንባታው ጋር በተያያዘ አሁን አጠቃላይ የደረሰው የግንባታው ሁኔታ ምን ይመስላል የሚለውን ተቆጣጣሪ መሀንዲስ አለ ስለዚህ አቶ ደርብ የተወሰነ መረጃ እንዲሰጥ እንጋብዛለን። እሺ ያው ፕሮጀክቱ አፈጻጸሙ ፊዚካል 77.27% ፋይናንሻል 73.73 ፐርሰንት ደርሷል። ያው ፕሮጀክቱ ከተጀመረ አንድ አመት አልፎታል። ያው በተለያዩ ምክንያቶች ዲሌይ ብናደርግ አሁን ከጠር በኋላ ኦልሞስት ማቴሪያሎችን ምኖችን እያስገባን ስለሆነ ፕሮጀክቱ አሁን በተሻለ ፍጥነት እየሄደ ይገኛል። ስለዚህ ፕሮጀክቱን በተሻለ በፍጥነት ጨርሰን ተጠቃሚው እንዲጠቀም ለማድረግ የተሻለ ሁሉ እያደረግን ነው። እስካሁን ምንም አይነት ነገር አልገጠመንም። አሁን በጥሩ ሁኔታ እየሄደ ነው። እንግዲህ እስከ መቼ ጠናቀ? ፕሮጀክቱ ገና አሁን ኤሌክትሮ ኤሌክትሮ ሜካኒካል ፓርቲዎች ፓምፕ ምናምን ከውጭ ነው የሚመጣ ሲቪል ስራውን ኦልሞስት፣ እንደ እስከ አዲስ ዓመት እንጨርሳለን ብለን እንገምታለን ሲቪል ስራው ማለት ነው፣ ግን ኤሌክትሮ መካኒካል ፓምፕና ጀነሬተር ከውጭ ነው የሚመጣው። ከውጭ ስለሚመጣ ያ ድሌ ሊያደርገው ይችላል። እኛ እስከ አዲስ ዓመት ወይም ከዛ በፊት ለመጨረስ ሲቪል ስራዎችን እንጨርሳለን ብዬ አስባለሁ። በጣም ጥሩ ሮ እንደተባለው የተወሰነ ጊዜ የተወሰደ ነው። ግንባታው ለአንድ አመት ነው ውለታ የነበረው በአንድ በአንድም በተለያየ ምክንያት የተወሰነ ነገር ዘጌቶች አሉ። በእርግጥ ፎርማል በሆነ መንገድ ስንነጋገር ኮንትራክተሩ ግዥ ፈጽም ያለው የሚል ነገር አለው ጄኔሬተር እና ፓምፕ። ስለዚህ ደርብ እውነት ለመናገር እዚህ ቦታ ላይ ከፍተኛ አስተዋጽኦ ነው እያደረጋችሁ ያላችሁት፣ የእናንተ ጥረት ነው እዚህ እንዲደርስ ያደርገው እያጋጥመን ያለውን ነገር ስለምናውቅ ሁላችንም። ነገር ግን ይህን ሁሉ ተቋቁሞ እዚህ ደረጃ ማድረስ በራሱ በጣም ትልቅ ነገር ነው። እኛ በዚህ ሁለት ሶስት ወር እስከ አጠቃላይ ፌዴራል ላይም ፕሮጀክቱ ተገምግሟል። ክልል ባለበት ፌዴራል ሲያሯሽ የሚመለከታቸው ገምግመዋል። እስከ ግንቦት ድረስ እንደሚያስረክብ ነው ቃል እየገባ የነበረ እንደገባ ነው መረጃ ለእኛ የነገሩን ነው። ስለዚህ ምናልባት የምናግዛችሁ ነገር ካለ፣ ያጋጥማችሁ ችግር ካለ እንደወረዳ አስተዳደር ምክር ቤት አጋጣሚ ዋና አስተዳደሪያችንም እዚህ ስላሉ በተቻለ መጠን የመጠጥ ውሃ ችግሩ ምን አይነት ደረጃ ነው ያለው የሚለውን ነገር እንደ ነዋሪ እዚህ ሆናችሁ እያያችሁ ስለሆነ ኦልሞስት ብለ አንድ አመት የተጠጋ ስለሆነ እዚህ ሳይት ተገባችሁ። ስለዚህ መሰረታዊ ችግር ያለበት ቀበሌ ስለሆነ ምችሉትን ሁሉ አድርጋችሁ እኛም የድርሻችን መውሰድ ያለብን ማገዝ ያለብን ነገር ካለ በጣም ተጠቅሙን የምትለው ነገር ካለ የተወሰነ ሀሳብስ እና ያው ፊኒሽንግ ስራ ይታወቃል። ጊዜ በጣም ይጨርሳል። ገብቷል። አሁን ሲቪል ስራውን እስከ ግንቦት አስራ አምስት እንጨርሳል እዚህም ማለት ነው ግን ፊኒሽንግ ስራዎች በጣም በባህሪያቸው ብዙ ታይም ይፈልጋሉ። ዋና ዋና ይህን ወርኩን እኮ ከዛ መጨረስ እንችላለን፣ ግን የፊቲንግ ስራዎች አንዳንድ የፊኒሽንግ ስራዎች ስለሚያዘገዩ ነው። እኛ በቻለው መጠን እስከዛ ለመጨረስ እንሞክራለን። ምንም የሚያግደንም ነገር ስለሌለም ማቴሪያልም ልቃልስ ፍኖ ግሩታል። ስለዚህ እስከዛ ሜን የሚባሉትን ወርኮች መስራት እንችላለን እንግዲህ የፕሮጀክት የወረዳችን ትልቁ ፕሮጀክትና አይን የሆነው ፕሮጀክት ነው፣ በእኛ በወረዳ ደረጃ ስናየውና ከፍተኛ የሆነ የመልካም አስተዳደር ችግር የሚያነሳበት አካባቢው ለብዙ አመታት የውሃ ችግር ያለበት ስለሆነ በፍጥነት ተጠቃሎ ህዝቡ ተጠቃሚ የሚሆንበት መንገድ እናመቻቻለን። የግድ ስለሆነ ማለት ነው። ስለዚህ በተቻለ መጠን እኛ እስካሁን በነበረ ሁኔታ እንቅብለን አላየነውም። ዛሬ እያየነው ነው። አፈጻጸሙና ሂደቱ ጥሩ ደረጃ ላይ ነው ያለው መውሰድ ይቻላል። ስለዚህ በቀሪ ጊዜ ባሉት ሁለት ወር ነው እንደዛ የሚሆኑት ተጠናቆ የሚመለከታቸው አካላት እንዲጎበኙት እንፈልጋለን። ስለዚህ ማቴሪያል ካለ ሰራተኛ ጨመር እያደረጋችሁ ሰው ኃይል መሰራት ያለበትን በፍጥነት ለማጠናቀቅ ጥረት ብታደርጉ ጥሩ ነው። ስለዚህ እዚህ ያለውን ስራ በደንብ ካጠቃለላችሁ ሌሎች የሚገዙ እቃዎች ደግሞ እንደተባለው በፍጥነት እንዲመጡ እኛ ማመልከታቸው ጋር እናቀራለን። በእናንተ በኩል ባላችሁ አቅም ልክ የሰው ኃይል ጨምራችሁ ፈጠን እናደርጋችሁ ቢያንስ አብዛኛውን ስራ ተጠናቁ፣ ቀሪ ስራዎች ደግሞ ቀስ እያሉ የሚለቃቀምበት ሁኔታ ሊኖር ስለሚችል ጠንክራችሁ ስሩ። እኛ ከጎናችሁ ነው፣ እንደግፋችኋለን በየጊዜው እየመጣ ነው የምናየው ነው እና ትልቁ ፕሮጀክት ስለሆነ ጠንክሮ ነው በእኛ በኩል የምንለው ከዚህ ውጭ ሌላ የምንለው ነገር የለም። በቀጣይ ስንመጣ ቢያንስ የተለወጠ ነገር እናያለን፤ ተስፋ እናደርጋለን። በርቱ፣ አይዟቸው።